ለሎጅ ከትንሽ ላይ የምትነጥቀኝ ልትገለው ነው ልትገለው ነው ወይ? አንድ ፍሬ ጻለች። እናቴ ይሄ ነገር ይበዛብሻል፣ ግን ደግሞ አንቺ በምትፈልገው መንገድ አብራ ምን አፍቅር ነው አለው። ቤተሰብ ደህና ናችሁ? አሳቀን እኮ ዛሬ እኮ አዘፈነኑላ ማለት ነው። ምን አሳቀን፣ ብቻ ጉድ እኮ ነው። ጉድ እና አትጠገብዬ በዛ በኩል እየተናቆሩ ነው። ውሽሜት በዛ በኩል ትክክለኛ የውስጧን የልቧን የአንጀቷን ማለት ነው ትርትር አድርጋ አውጥተዋለች። ቤተሰብ ደህና ናችሁልኝ? ሰላማችሁ ይብዛልኝ። ከኔ ጋር ሁሉ ሰላም ነው እግዚአብሔር ይመስገን ዘንድሮ እኛ ከዘፈን ከራቅን ዘመን አልፎናል ዋጢያት በዋጢያት እየሆነን ነው በእነትዬ ሄርሜላ የተነሳ ተነሳ አይ ምን ተሰማችሁ ምን ተሰማችሁ እስቲ ከዚህ በፊት ማለት ነው ሄርሜላ እኮ አብርሃም እህቱ ነች ሄርሜላ እኮ ኖርማል ጓደኛው ነች ስትሉ የነበራችሁ እስቲ ገባገባ በሉ ላይክ ሼር እያደረጋችሁ በዛው ማለት ነው ኧረ ወይኔ ያሳዝናል። እኔ ግን በጣም የማዝነው በምን እንደሆነ ልንገራችሁ። በሩታና በአብርሽ እንዲህ መሆን በቃ በዚህ ሰዓት ይሄንን ላይፋቸውን በማየቴ በጣም አዝናለሁ። ለምን እኔ በጣም ቆይቻለሁ፣ የእነሱ ተከታይ ከሆንኩ በጣም ድሮ፣ አብርሽ ከፍቅር ጋር በነበረ ሰዓት ጀምሮ ነው የምከታተለው፣ ከቤተሰቦቹ ጋር ምናምን ቪዲዮ ሲሰራ፣ ከዛ ፍቅር ተጓደኛ ሆነ፣ አብረው ሲሰሩ ምናምን። በቃ ይሄን ያክል ነበር የምከታተላቸው ማለት ነው እና የአብርሽ ቲፎዞ ነበርኩ አንድ ወቅት ላይ ሲሪየስ ነው የምላችሁ። ግን አሁን ደግሞ ሚስት ካገባ በኋላ ሚስቱን በስነስራ ባለመያዙ ከሚስቱ ውጭ ሴቶች ጋር መሯሯጡ ምናምን በቃ በጣም እንድናድድበት አደረገኝ ማለት ነው። እና ወደ ገደለው ስገባ ቤተሰብ፣ ሩታ አብርሽ ከዚህ በፊት ያሳለፉትን ታስታውሳላችሁ አይደለም? አያ ሁሉ ሮማንሲ፣ አያ ሁሉ መዋደድ፣ አያ ሁሉ ፍቅር፣ አያ ሁሉ እግር መተጣጠብ፣ አያ ሁሉ የሮማንሲ ምሽት፣ ምኑ ይወራል ሁለቱ ያሳለፉት። ቤተሰብ ወይኔ ወይኔ ወይኔ። አንዳንዴ ለካ ማለት ነው ሰዎች የሚፈሩ። ስለዚህ ነው የሆነ ሰዓት ደስ የሚል ፍቅር ህይወት ያሳልፉና የሆነ ሰዓት አይንሽ ላፈር አይኔ ላፈር ሲባባሉ፣ አንዳንዶች ይህን ፍራቻ ሁላ ትዳር የሚሸሹ እንዳሉ ታውቃላችሁ። በቃ ብዙዎቹ ሁሉም ጋር ሊከሰት ይመስላችኋል? እንዲህ አይነት ችግር ማለት ነው። እና ለማንኛውም ዛሬ ሩታና አብርሽ እንዳያችኋቸው ማለት ነው ቶሚንጀሪ ሆነዋል። ዛሬ ዛሬ ቶሚንጀሪ ማለት ነው። አብርሽ ዛሬ በኃይለኝነት ገብቶ ቤት እንግዲህ የሩታን እና የራሱን ልጅ ካልወሰድኩ ብሎ አስቸግሮ ነበረ። እኔ አብርሽ ግራ ገባ። ከእያንተ ሴት ልጅ አይደለ ጡት አታጠባው? ይህንን አንድ ፍሬ ሕፃን ልጅ ማለት ነው ወስደም ልታረግ ነው ነው? ሄርሜላን ያሳድገዋሉ አለችግ። ሲሪየስ ይሄ እኮ አይደረግም ማለት። ተጣላችሁ በቀደም አደለ? ጸብ ተነሳ አደለ? ቆይ ለምን እሷ እንድትረጋጋ ከንዴቷ ቀዝቀዝ እንድትል ለምዶ ጊዜ ማሰጣት ብዙ ጊዜ ታፋፍማት አለ። እንዴት ልበላችሁ፣ አሁን ለምሳሌ የሆነች ፍም አለች እሳት። ያቺ እሳት እንዳትጠፋ ለዋ ላይ ከሰል እየጨመራችሁ ቦግ ማድረግ ማለት ነው። አንተ አሁን እየተያያ እስኪ ያለከው ነገር እንደዛ ነው። ትንሽ ጊዜ ለምን አሰጣትም? እስክትረጋጋ ወደ ራሷ እስክትመለስ ብስጭቷ እስኪለቃት። ከትላንትና ወዲያ መጣክ፣ ሄርሜላን አልፈልግም ከአንቺ ጋር ጥሩ ህይወት መቀጠል ፈልጋለሁ አልካት። ሩታ ደግሞ ይግኖር አድርገች። ምክንያቱም ችግር ስላለ በቃ አለችክ አደረገችው። ችግር የለም። ዛሬ በዚህ ልክ ተሯሩ ጠገብ ተግ እንደ ሌባ ልጁን ይዘህ ልትወጣ እንዲ አንተ አረ፣ ይሄ ልጅ አንድ ነገር ይሆናል። መሀል ላይ አብርሃም፣ ተው፣ ተው፣ ንፋስ አለ፣ ስንት ነገር። ያ በር ራሱ የሩታ መኝታ ክፍል በር እንደዛ መከፈቱ ምን ማለት ነው? እዛ ቤት ውስጥ ህፃን ልጅ አለ። እንዴተኛው ቆይ። አረ ቤተሰብ፣ እዛ አካባቢ ያላችሁ ቤተሰብ ስርዓት አስከብሩ። እየተደረገ ያለው ነገር በጣም ነው የሚደብረው። እግዚአብሔርን በጣም ነው የሚደብረው። እንዴ ልጆቹ ወጣትነት እድሜ ስለሆኑ ጸባቸው እንጂ የሚያዩት አሁን እዛ ጋር ስለሚጎዳው ህፃ ልጅ እያሰቡ አይመስለኝም። በሩ እንደዛ ተበርግዷል፣ ንፋስ ይመተዋል። እንዴ ልጁ አንድ ነገር ቢሆንባችሁስ እናንተ እዚህ ስትባሉ ማለት ነው። አብርሃም እባከን ትግስት ይኑረ አልንክ፣ ምንም ትግስት አልፈጠረብህም። ሲጀመር ሩታን እንደ ኃይለኛ ታያለ እንጂ ከአንተ በላይ ኃይለኛ እኮ የለም። ተጣላችሁ አደለ፣ በቃ ቆይ ትንሽ ጊዜ ደግሞ ብትሰጣት፣ ነገሮች እስኪታዩ እሷም ትንሽ እስክትረጋጋ ስቲል ሽባግል በሰላም እርቅ ለማውረድ ሞክር። መጀመሪያ ሩታ ኃይለኛ እንደሆነች ታውቃለህ። አንተ ባስነሳው ችግር እኮ ነው። አብርሽ አንተ ባስጨስከው አቧራ ነው ልጅቷ አሁን እዛ ውስጥ ነው ያለችው ማለት። ለዚህ እኮ ነው ብዙ ጊዜ ሩታ ላይ ሩታ ላይ ፎከስ አድርገን እሷ ተበደላለች፣ ተገፍታለች የምንለው። እና ልጁን ወስደም ልታረገው ነው ጎዳናም ያድጋል ልጅ አላለም እና ጎዳና ላይ የሚያድግ ልጅ እኮ እናቱ ነች እኮ የለምነች ጡቷንን ቢሆን ወተት የሚኖሩ አይኖረው እያጠባች ገባህ? ዝም ብሎ በአፍ ልጅ እኮ አያድግም። በወሬ አያድግም እኮ በተግባር እንጂ። ደግሞ አንተ ማለት ነው እንዴት ልጅህን ይህን ያህል አቅም እያለህ ይህን ያህል ልጅህን በክብር ማሳደግ ስትችል በእንደዚህ አይነት የሆነ ማለት በቃ፣ አንዳንድ ጊዜ እኮ የምታስቡትም ነገር መልካም ቢሆን ጥሩ ነው። ጎዳና የሚያድግም ልጅ የተወለደም ልጅ ያድጋል አልክ። እግዚአብሔር ነው ልጅ የሚያሳድገው። እና ቃለን ግን ደግሞ አንተ በዚህ ልክ አባወራነትህ በራሱ ማለት ነው ምንም ማስተማመኛ የሌለው አባት ሆነክ ሳለ ልጁን ወስደ ምን ልታደርገው ነው? ምን ልታደርገው ነው አብርሽ? ለምሬን እኮ ነው እንዴ? ምታጠባውሩታ አንድ ህጻን ልጅ እስከ ስድስት ወር ነው አይ ቲንክ ሁለት አመት ሶስት አመት ድረስ መጥባት አለበት የእናቱን ጡት ወተት ገና ከአሁኑ ልጇን ነጥቀህ አንተ ከሄርሜላ ጋር እዛ ልታመቻች ማለት ነው። ሄርሜላ እኮ ማለት ነው አምስት ስድስት ወር ልጁን ቢወልድ ትቀበለዋለች። ልጅቷ የባል ችግር የወንድ ችግር አለባት። ሰማችሁ አይደለ? ሰበር ዜና። አዎ ምንም ሰበር አይደለም። ባይዘወይ፣ ቀድመን እኛ ሄርሜላ ለአብርሃም የሆነ ስሜት አላት ሄርሜላ ባለትዳር ወንድ ፈልጋለች አፍቅራለች አላልም ብለን ነበር አይደለ? ይኸው ዛሬ አፏን ከፍታ ማለት ነው። አፍ ሲከፈት ጭንቅላት ይታያል፣ የሚባል ነገር አለ። በአብርሽ ጓደኞች ዙሪያ ሶስቱ እነዛ አውራ አውራ ንቦች አላቸው፣ ዝንቦች ነው የምላቸው። ሶስቱም የአብርሽ ጠላቶች፣ እሱ ግን በጉዩ አቅፏቸው ይዞራል። ነገር ነው ነገር ነው፣ አልሰማ ይበለው፣ ይበለው፣ አብርሽ ይበለው። ገና ገና ብዙ ብዙ ነገር ይደርስብ፣ ካላንተ ሰው ስለማትሰማ ማለት ነው። ያው ክያ ሰፍ ብሎ መጣ። ዛሬ ተገኘ ሄርሜላ የፍቅር ታሪክ ሊሰማ አብርሽ እንደወደደችው ሊሰማ ተገኘ። አይገርምም። ድሮም ሁሌም በክፉ መንገድ ነው የሚገኙ ክዬ ማለት ነው። በክፉ ክፉ በሆኑ ቦታዎች ሁሉ አለ። እነዛ ደግሞ መጀመሪያውንም ሄርሜላን ያመጧት ቡራና አቤል ያው እንዳያችኋቸው አጠገቧ ነበሩ። እሰ ይልል ብለው ነው የተቀበሉት። በጣም ደስ ብሏቸው ደግፍሻለን። አዎ ያለበት የወጥሮ አይደለም። በቃ አያችሁ ከአይምሮ ካስተሳሰብ ጥሩነት ውጭ ናቸው። እነዚህ ልጆች በቃ የአእምሮ ድሃ ድህነት በምንጣሙ እነዚህ ልጆች የአእምሮ ድሃ ናቸው። ቤተሰብ ምንም አያስቡም። በቃ ዝም ብለ እንደ ከብት ነው የሚኖሩት። ሀስቡም ማሰቢያቸው ተደፍኗል። አንድ ባለትዳር ወንድ ልጅ ወለደችለትን ሚስቱን አለያይተው ሄርሜላ ሊያጣብሱት ነው። ሰማችሁ ቤተሰብ? አያችሁ እኛ እነዚህ ልጆች ከጠገባ ሀሬቅ ጠላቶችግ ናቸው፣ አይጠቅሙክም። አብርሽ አብርሽ እመነኝ ስንለው ነበረ እንኳን እኛን ሊሰማ ሊያምንን ማለት ነው መቼ ሰማ? የገዛ ሚስቱ ለነገሩ እኛ ምን ብነን፣ ለማንኛውም ግን በጣም ታሳፍራላችሁ። ሄርሜላ ሄርሜላ ማለት ነው። ፈጣሪ አንቺን የመጨረሻሽ ምን ሊያደርግሽ እንደሚችል አላውቅም። ከሚስቱ ጋር ገና ለገና ተጣላ ብለሽ፣ ለዛውም ትላንት ጆሮሽ እየሰማ አፈቅራታለሁ ወዳታለሁ ከጥግባችን ራቂ እያለሽ ዛሬ አፈቅረዋለው ብለሽ ትመጫለሽ። አንቺ እኮ ብለሱ ፍላጎት እንዳለሽ ያየ ነው። እዛ በሚኒ ስከርት ላይ ተለጥፈሽ ሰጥ እየደባበሽ አንገቱ ስር ጉንጩ ስር ምኑ ግንባሩ፣ ምን ቀረሽ አንቺ ያልሳምሽው ቦታ? ከዛን ነው ቪዲዮ አየን። ተደጋጋሚ ተመሳሳይ ነገር አየን። አሞሽ የነበረ ጊዜ ደግሞ ዓይንሽ ሲቅለሰለስ ቀልት ሞቼ የደረሽ እኔ ምን እንደ የሆነ ሰመመን ውስጥ ያለች ሰው ነበር ምትመሲው አብርሃም ላይ ስትወኝ የነበረው ነገር በቃ፣ ሄርሜላ ለአብርሃም ሌላ ነገር አላት ብለን አልን፣ እውነት ሆነ ይሄው። ያሳፍራል። ተሳፍሪያለሽ የመሬት ነው። አንቺ መጨረሻሽ እንደማያምር ነው ምነግርሽ። እስቲ ይጅበት ይጅበት ምን እንደምታተርፊ እና ያለ ቅሌት ወልሽ ቢያከብርሽ ኑሮ አብርሃም ማለት ነው። ለአንቺ ሌላ ነገር ቢኖረው ኑሮ በዚህ ልክ ማለት ነው። ሩታ ጋር እንደዚህ አይሟሟትም፣ አይዋደቅም። ፍቅር አለ እኮ ውስጡ ለሩታ ባይዘዊ። ይሄን ታውቂያለሽ አይደል? ፍቅር እያለው ነው ይሄ ጸባቸው ደግሞ ያው ምቀኞች ከበዋቸው ይል ምን እንዳረዋቸው እንኳን አናውቅም። የሌለባቸው እኮ ነው። ድሮ እኮ አብርሃም እና ሩታ እንደዚህ አይነት ሰዎች አልነበሩም። በአካባቢያቸው የከበቧቸው መካከል ጥላቶች አሉ፣ ወዳጆችም አሉ። ስለዚህ በአንዳቸው ጥቃት ደርሶባቸዋል። የዘመኑ ጥቃት ማለት ነው። ታውቃላችሁ፣ ባልና ሚስትን እርስ በርስ እያጣሉ ያፋቱ ሴጣናዊ ስራ እየሰሩ ማለት ነው። ዓለማችን ተበላሽታለች። በነገራችን ላይ ከሄርሜላ በላይ ናውር ያወራ የለም። እኔም ደግሞ ገሃዱን የተናገርኩት ያለውን ያለውን ቤተሰብ እንዳይስማማ ባልና ሚስት እንዳይስማሙ እያደረጉ ምድረ ጥንቆላ ምድረ ምን ቤት እየዞሩ ማለት ነው። የወጣቱን ሕይወት የሚያበላሹ ወጣት ሆነው አሉ። ስሩ ናቸው። እዚው አብርሃም ስር ነው ያሉት እነዚህ ተንከሲሶች ማለት ነው። ስለዚህ ሩታና አብርሽ በዚህ ልቅ ማለት ነው፣ አብርሽን በዚህ ልቅ ድንድን ያለ ልብ አላመጣም። ድሮ እንዲህ አልነበረም። ድሮ እንዲህ አልነበረም። ስለዚህ ልጁን ቀየሩት፣ ከወዙት፣ በቃ ቤተሰቡን በጠበጡ። አጠቃላይ ይሄን የመሰለ ህይወት እግዚአብሔር ሰጥቷቸው ሁለቱም ባዶ ሆኑ። ተገናኝተው ሀብትን የሚመስል ነገር እያፈሩ እየመጡ ትዳርን ነገር ያክል ገና አመታቸው ከተጋቡ አስቡ፣ ልጅ መጣ። በረከት ሲመጣ ህይወት ይስተካከላል፣ ያምራል፣ በደስታ ይሞላል እንጂ ቤት እንደዚህ ያፋታል፣ እንደዚህ ያጣላል፣ እንደዚህ ያበጣብጣል። ለማንኛውም ግን ቤተሰብዬ ማለት ነው ዛሬ አብርሃም ልጁን ሊወስድበት ያለው መንገድ ሮንግ ወይ ነው? አብርሃም አንተ በምትሄደው መንገድ ከሆነ ለአንተ ጉዳት ነው። ሩታ ደግሞ በጣም በጣም እንትን ውስጥ እያስገባ ካት ነው ማለት ሃይለኝነት ውስጥ የበልጥ ማለት ነው። ምክንያቱም በዚህ ሰዓት ከአራስ ልጅ ከእናት ነጥቆ እኔ ውስጅ ያሳድጋለሁ የሚል እኔ የትም ሀገር ኢሮፕም አልሰማሁም፣ እንኳን አይደለም ኢትዮጵያ ማለት ነው። እና ብትረጋጋ ይሻላል። አንተ አደፍርሰክ ማድረግ የፈለግከው ነገር ገብቶናል። አሁን ከሄርሜላ ቪዲዮ በኋላ እኔ ተረድቻለሁ። ሩታን ዝም ብለህ መተህ ነው እንዲህ ቅቤ ቅቤ ቀባት በሚላስክ እውነተኛ አንተ ሰላም ፈልገህ ፍቅር ፈልጋለም የመጣኸው እሷም ስለነቃችብክ ነው ኖ ያለችክ። ስለዚህ አሁን ሄርሜላን ዞር አደረካት በውጪ ሆና እንደዛ እንድትላደረካት ከዛ አንተ ደግሞ ነገ ምናልባት አርቅሽም አንድ ላይ እንሆን አንድ እንዳትጎጂ ልትላት ትችላለህ። አፋው ጠተክሽ ባትላትም ማለት ነው ለማንኛውም እነዛ ሰብስፎ የነበሩ ተቀብለዋል፣ አብርሃምን ሊያግዙ ሩታና ብርሽ ሊለያዩ ማለት ነው። ይሄ ነው ጠላት ናቸው ስንላቸው የነበሩ ሰዎች ዛሬ በጋዳያችሁ አይደል? ቤተሰብ ያሳፍራል። እኔ ግን በጣም የሚገርመኝ ማለት ነው ዝም ዝም አልናል አይደል? ማለት እኛ ግድ የለም ግን፣ ምን ያህል ትውልዱ እንዴት እንደሚበላሽ ብቻ አስቡት እናንተ። በቃ እኔ ለኦዲየንስ ትቻለሁ። እዚህ ጋር ሩታና አብርሽ ባልና ሚስት ናቸው። ስሙት እንዶ ቃላቱን እንዶ ከኔ ሲወጣ ምናልባት እናንተ አዳምጡኝ። እዚ ጋር ሩታና አብርሽ ባልና ሚስት ናቸው። አብርሽ አርፎ ባለመቀመጥ ችግር በሴት ጉዳይ ተጣላ ከሚስቱ ጋር። ሚስቱ ጋር ያለው ችግር ደግሞ እሱ ባሏ ደግሞ እንዲህ እንዲልከሰክስ አልፈልግም ጭዋሁን እያለችው ነው። አልተቻለም። በዚህ ተበጣበጡ። ግን ደግሞ በዛ በኩል የመጣችው ሴት አብርሽን እወደዋለሁ በሚል ከሚስቱ ላይ እይታ የግሏ ለማድረግ አስባለች። እንዴት አያችሁት? ይሄ ነው በዚህ ትውልድ ላይ መዘራት ያለበት እንደ ጤፍ። ይሄ ነው ምንድነው የምታስተምሩት? ግን አይደለም እኔ እኮ ግራ አይገባኝ፣ ምን ለማለት የተፈለገው? ቆይ ባለ ትዳሮች መካከል እንደዚህ ነገር ካለ የመጣችዋ ሴት ኖርማል ነው ትቀበል፣ አብሮ እንደዚህ አይነት ላይፍ ይፈጠር፣ ይዘሞቱ ነው? በጣም ታሳፍራላችሁ። የምሬ ነው። በጣም አሳዛኞች ናችሁ። ባጠቃላይ ማለት ነው አንቺ ሄርሜላ ማለት ነው ባይዘወይ፣ ከዚህ ፊትም ነግረንሻል። እዛ ሁሉ ካሉት የአብርሃም ጓደኞች ቢባል አብርሃም ቢባል ሩታ ሁሉም ሁሉንም ትወንሻለሽ። በድሜ ማለት ነው በጣም ትልቅ ሴት ነሽ። ሲሪየስ ማለት ነው ቤተሰብ ከነሱ በጣም ትልቅ ናት። ግን ይሄው ጩጬ ደግሞ አፈቀርኩ ብላ። አብርሃም ጩጬ ነው፣ ባይዙ የዛሬ ጺሙን አትዩ። እዛ የዛሬ ጺሙን ማለት ነው ከሁለት አመት በፊት አብርሃም ምን አይነት ልጅ ነው ብላችሁ ገብታችሁ ቪዲዮ ማየት ብቻ በቂ ነው። እና ጩጬ ልጅ አፍቅራ አሁን የግሉ አልታደገው ነው። እናት ነው ያው እሱ ሄርሜላ ለሱ መሆን የምችለው እናት ነው፣ ሌላ ነገር አይደለም። እንደ እናት ነው አንገቷ ስር ከታ ምታሻሸው ምን የምትለው አብርሃም ደግሞ እንዳያችሁት እናቱን በጣም ይወዳል። ያው ዛሬ ወርቅ ሰጥቷቸው የለ ባይዘይ ማለት ነው ያብርሃም ለናት ለናቱ ወርቅ መስጠቱ አላስከፋኝም። ነገር ግን ማለት ነው ይሄ ወርቅ የምር መጀመሪያም ለማዘር ነው የተገዛው ለሩታ አብርሽዬ የእናትማ ወርቅ አይደለም አይት የሆነ አለምን ብትገዛላቸው ውለታ መክፈል የእናትን ፍቅር መግለጽ አይበቃም። እውነት ለመናገር ግን የሄድክበት መንገድ ሮንግ ወይ ነው። ለእናት ካስበክ ነው እንጂ ወርቅ መግዛት ያለብን፣ ዛሬ ገና ለገና ከሩታ ጋር ተጣላው ብለ የሩታን የገዛላትን ወርቅ ለእናት መስጠት ማለት ነከነ ጎዲያ። እንደው ቢሰሙ ሚዲያ ይጠቀሙ ብላል ቢሰሙ፣ ምንድነው እኚህ እናት የሚሰማቸው? በጣም ይሰማቸዋል፣ እንደ ትልቅ ሰው ማለት ነው ልጅ ለእኔ አስበው አይደለም የገዛው ከሚስቱ ጋር ሲጣላ ለሚስቱ ያለውን ነው ለእኔ ያመጣው፣ ብለው በጣም እንቅስማቸው የሚሰበረው። ለማንኛውም ይሄንን የደገፋችሁ ሰዎች ለእናት ባላችሁ ፍቅር ነው። እኔ የሩታ የማን ነው የአብርሃም እናት እንኳን ወርቅ፣ አልማዝ፣ ዕንቁም መልበስ ያለባቸው ናቸው። እናት እናት ማለት በቃ ቃሉ ብቻ ከማን በላይ በቂ ነው። እናት በሀገር ትመሰላለች፣ እናት በሁሉ ነገር ትመሰላለች። ስለዚህ አካሄዱ ትክክል አይደለም። በእውነት ለመናገር ብቻ ግን ማለት ነው፣ ከባድ ቤተሰብ፣ ከባድ ላይፍ፣ ከባድ ነገር ነው እያየን ያለ ነው። እኛንም ላይፋችንን አከበዳችሁብን። ሲሪየስ ማለት ነው አከበዳችሁብን። እናንተ ግን እንዴት አያችሁ ቤተሰብ? አብርሃም ሄዶ ከሩታ ጋር ልጁን ልይበት ያለበት መንገድ ፓወርፉል ተመልቶ ነው። ሩታም ተናዳ ውሃ ደፍታበታለች፣ ሰምቲንግ ሰምቲንግ፣ ብዙ ነገር ተፈጥሯል። ውሃ ምንም ማለት አይደለም። ጥፊውን ቀምሷል ከዚህ በፊት ምክንያቱም አብርሃም እንዳባወራ ሆኖ ሚስቱን ማስተዳደር ስላቃተው እና የወረደ ስራ ስለሚሰራ ጥፋት፣ ሁሌ ጥፋት በህይወት ውስጥ ጥፋት ስለበዛ ሚስቱ ተበሳጭ ሆነች። በቃ ያው በእጇም በሁሉም ነገር በተግባር እያሳየችው ነው። ምንም ማድረግ አይቻልም፣ ባልመሆኑ ካልቻለ ምንም ማድረግ አይቻልም። ስለዚህ እናንተ እንዴት አያችሁት? ሄዶ ልጁን ወስዶ ምን ሊያደርገው ነው? ምን ሊያደርገው ነው? ንገሩኝ። ሌላ ጊዜ እንዳያገት እና ልጁን ማለት ነው ሰርቆሽ እንዳይድሩታ ይህን ፍርያኔ ኖሩታ የምትጎዳው ከሄርሜላ ጋር ልጁንም ይዞ ከሀገር ሊወጣ ይችላል። ምን ይታወቃል? አይታወቅም። ስለዚህ ሩታ ጠብቂ፣ ቤትሽ በርሽ ቤትሽ በርሽ ዝጋል ነበር እንዴስ ከዛሬ ደግሞ ተከፈተ። ዛሬ ወይ ፈተና እናትዬ። የሄርሜላም አብራሃምን ፍቅሬ ዋለው ብላ እንደዚህ በጋሃድ መታለች። እነ ጋሽ ጀምበሬ ማለት ነው እነ አቤል ምናምን ነቡራ ሰፍ ብለው በመጣላት ውስጥ ያለውን ሰላም ለማንሳት ማለት ነው የእነሱን ፍቅር ለማቋረጥ የሩታና ያብርሽን ይበልጥ መበጣበጥ በረብ ለማስፋት ጭራሽ ዲኮር ሊያረጉ ነው። ሄርሜላ ቀሚሷን ለብሳ ምናምን መጣ። ለአብርሃም የፍቅር ጥያቄ ልጠይቀው ነው። ቅሌት፣ አይ ቅሌት፣ አይ ወርደት፣ አይ መርከስ። ሄርሜላ ይብላይ ላንቺ፣ ይብላይ ላንቺ። እኛ ማውርተን ተዋለን ይብላይ ላንቺ። አንቺ ብያለሁ ከዚህ ፊት የሆነ የአእምሮ ችግር ባይኖርብሽ እኔኮ አብርሃም ሌጣ ቢሆን ጓደኛ ባይኖረው ችግር የለም። ከሚስቱ ለይተሽ ልትፈል ልታገቢው ባል እንዲሆንሽ ነው። ደግሞ እንደዛ አስተሳሰቡ አስተሳሰባ ሰማቸዋት አይደለ በጣም ያሳፍራል። በዛ ላይ የወለደ ገና ኮ ልጁ ወር ኳሉ አራስ ልጁ። በፈጣሪ ስም አሁን ያንቺ ነፍስ ይማራል ሄርሜላ፣ ያንቺ ህይወት አሁን እንደው ምድርስ እንደ አንቺ ብትሞች ተከፍታ ተወጡሽ ይሆን? እውነት ትቀበልሻለች? ትተፋሻለች። አንቺንማ ቤተሰብዬ፣ እኔ ፖውዘውኛል። እነዚህ ልጆች ጭንቅላቴ ማለት ነው። እናንተ በሁለቱም ቪዲዮዎች ላይ የተሰማችሁን በማሚም ወርቅ ላይ ከፈለጋችሁ፣ እኔም የተሰማኝን ሀሳብ ሰጥቻለሁ። እንዲሁም ደግሞ ሩታና ብርሽ በተጋጩበት ሁኔታ ላይ ያለው ነገር ሀሳብ መስጠት ትችላላችሁ። እትዬ ሄርሜን ለማፈቀርኩ ብላ መምጣቷን ምንትሉታላችሁ? ኮሜንት አርጉና ሀሳባችሁ እኔ ሀሳባችሁን አነባለሁ። በነገራችን ላይ በጣም ሪስፔክት አለኝ ለኦዲየንሶቼ፣ በጣም ነው የምወዳችሁ፣ ሀሳባችሁ ይጠቅመኛል። እኔም ደግሞ በአቀራረብ ሁኔታ የኔማር እንዲያስተካክይ ይበሉኝ እንዴ። እኔ በጣም ብዙ ነገር መሳሳስ ስለሆንኩ ደግሞ ማረም ፈልጋለሁ በራሴ በኩል የኔማር እንዴ ብታረክ እንዴ ቢሆን በሉኝ። እሺ ነው ወጥቶች። ለማንኛውም ለሩታና ለአብርሽ እግዚአብሔር አምላክ ሰላም ይስጣቸው። ቤተሰብ፣ አዎ ይሄን ነው ምለው። ቸር ቆዩልኝ።